ጎሽ ህዝቤ፣ አሁን ነው ማየት መከታተል ማቆም ያለብን። እነዚህ ዝርክርኮች ማ አህዮች፣ እውነት ለመናገር አህያ ራሱ አይገልጻቸውም። እናንተ ተዝረከረካችሁ እኮ እናንተ። ቢያንስ ማለት ነው ቢያንስ ቢያንስ ህዝብ፣ እሺ በግነን፣ እሺ በጎች ናቸው በቃ። በተለይ አሁን ላይ እኛ ስንቃወማቸው ራሱ ስድባቸው ነው። ስለዚህ ለእኛ ችግር የለውም። ዝሙተኞችም ይከታተላሉ። ስለዚህ ቤተሰብ የላቸውም። ለቤተሰቦቻቸው አታስቡም? ደ ቪዲዮ ሲያዩ ምን ይላሉ? ቀጥሎ ደግሞ ነገ ለምትወልዱ ሁሉት አንቺስ ወልደሻል። አፈር ቢያፈር ያስበላሽ አባት አምላክ። ሁለት ልጅ አስቀምጠሽ ነው እዚህ ጋ የምትዝረከረክ። ፕራንኪሆን ምን ይሁን አይመለከተኝም፣ አይመለከተኝም። ሲጀመር የምክክር ነው ያስታውቃል። እንደው የአብርሃም እንትን ፊዚካሊ በደንብ ነው የሚያስታውቀው ማለት ነው የምክክር መሆኑን። ሌላ ደግሞ እዚህ ደረጃ ተዳረሳቸው እንዴ እንደው ዶላር አናታ ጆ ፈንክ ተጥሎታል። አቤት ስታስጠሉ! እውነት ለመናገር በጣም እኮ ነው የምታስጠልን። ይ ድማ እንገሸገሻቸው እውነት ለመናገር ሩታ፣ አረ ሩታ በህግ አምላክ በፈጠረች ነይ ነይ። ዛሬ እኮ ከእናቱ ከቤተሰቦች ዋጋ ትመጣለች ትፖስታለች ብዬ እየጠበኳ ነበር፣ አልመጣችም። አረ እናኛኛ ወይኔ በላቸው። ሰለቸን እኮ ጋይዝ። እናንተ ማየት አቁሙ፣ እኛም እናቁም። እውነት ነው የምላችሁ፣ አቁሙ፣ እናንተም እኛም፣ አቁም። እናቁማለን ማለት ነው። ሌላ እኮ አያዋጣም። ይሄ ምንድን ነው? ይህንን ነገር የተዝረከረኩ እኮ ስታስጠሉ፣ እንደው አብርሃም አብርሃም እኮ በዚያ እኔ አጠብቀው ነበር። እውነቴ ነው ምላችሁ እንደዚያ አይነት የተጨማለቀ ነገር ተመካክራችሁ ነው የሰራችሁት። ሲጀመር ሰላም አላልኳችሁም ቤተሰብ ሰላም ሰላም፣ ቤተሰብ እንዴት ናችሁ? ደህና ናችሁ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እና ዛሬ ራሶች ግንድግር ማለት ነው። ጋይስ የሩታ ቀሚስ ነው ለብሳ ያመጣችሁ። አዎ ከዚህ በፊት ሩታ የለበሰችው ቀሚስ የት ሄደ? ከዛ በኋላ ለብሰዋል አይታን አናቅም። የዛሬ አመት ማለት ነው። ከነ ሸሚዙ ማለት እሱ አይነት። እቺ የሩታ ቀሚስ ነው የለበሰችው። ሄዳችሁ ማስተያየት ትችላላችሁ። እቺ ትራፊ መቼም የሰው ትራፊ ነው የምትለብሹ፣ ትራፊ እስከሆንሽ ድረስ። ምክንያቱም መግዛት አትችልም። ያው ታውቃላችሁ፣ አብርሃም ላይ የምትላላጠው እኮ ገንዘብ እየተከፈላት እኮ ነው በየወሩ ያው እየተከፈ ክፍለት ነው ስትባሉ፣ ደግሞ የማትወዱ ሰዎች አላቸው። ምንም ማድረግ አይቻልም። እናንተ ሴተኛ ዳሪ ሁላ ማለት ነው። እኔ ልክ ልካቸው ነው የምነግራቸው። እሷን ደግፋችሁ ነው የምትሰዱኝ። አፈር ብሉ። አባታችሁ ጋር ልደርስ ነበረ። ይቅርታ። አባት ምን አደረገ? ቆንጥጦ አሳድጎ ለአረብ ሀገር በላከሽ። እዚህ አረብ ሀገር ሩዝ ጭንቅላትሽ ደፍኖት ዝሙት እየደገፍሽ ህዝብን ትሳደቢያለሽ ማለት ነው። ሰገጤ፣ አፈር ብሉ። እውነቴን ነው ብላቸው። አፈር ያስበላችሁና ምን ሌላችሁ ነበረ ውድ ቤተሰቦች እውነት ለመናገር አሁን ላይ መደገፍ እናቆማቸው እውነቴ ነው ብላችሁ በዚህ ልክ እንደዚህ ወጥ ረገጡ እኮ ወጥ ረገጡ አልተጣሉም ወይ አብርሃም እና ሩታ አልተጣሉም ግን እኮ እንዴት ፈቀደች ይህንን ነገር እንዲሰራ ማለት ይቺ ሴት እንድትለጣጠፍበት ነው የኔ ጥያቄ የምር እኔ ጥያቄ የሆነብኝ ይሄ ነገር ነው። እንዴት ፈቀደች ይህንን ነገር ሊደረግ? እሺ ልጅስሽ ሩታ አንቺ ትንጠይቅሽና፣ ለነገሩ አንቺ አልፈርድብሽም፣ እውነት አልፈርድብሽም። ነገ ልጃችሁ ምንድን ነው የሚማረው ሩታ? አንቺስ ልጅሽን አሁን ይህንን ነገር አስፈቅዶች ወይም ተነጋግራችሁ አይደል የሚሰራው። እሺ ልጅሽን ነገ ሲያዩ ምን ይላል? ምን አይነት ስሜት ይሰማዋል ብለሽ አታስቢም እንዴ? አንተስ ምን ያዝረከርክሃል? ከሰላሳ አምስት ሴት ጋር ምን ያዝረከርካል? ከአንድ ሴት ጋር አርፋህ አትቀመጥም? ከሚስት ጋር አትሰራም? ከዚህ በፊት በክብራችሁ ቀልዳችኋል በክብራችሁ ሸቀላችኋል እኔ የፍቅር ጥያቄ እስከ ማቅረብ ድረስ ሴትን ልጅ አድርገው የማታውቀው ድርጊት እንድታደርግ አደረጋችሁ አይደለ እሺ ለዛሬ ደረሳችሁ ታዲያውን ምን ያዝረከርካል እንደ በፊት አትዝረከረኩም እንደ በክብራችሁ አትጫወቱም እንዴ ወንድም ከለከለ ጋሽዬ ያመጣ ነው ጋሽዬ ስትከቱ ነበራችሁ ትልቅ አባት እውነት ተከብሮ የሚቀመጣበት እናንተ በተጨማለቀ ድራማ ስትከቱት ነበረ። አሁን የሩታነት ራሱ አልተመቻችሁም እንጂ እኮ ለመክተር ስንት ሞክራችኋል፣ አልሆነላችሁም። አልሆነላችሁ ማለት ነው። ግን ይህንን እኮ እንደዚህ ከመጨማለቅ እውነት ነው የምላችሁ ውጡና ሁለታችሁም ነው የምናገረው። ከዚህ ጋር ተጨማለቀ ነገር አንተ ውጣ። ከዛን ከዛም ሴት ጋር ውሽቅ አትበል። ውዩ ወይን ጋይስን እኮ አስጠላኝ። እውነቴ ነው ብላችሁ የምር እንዴት እንደሚያስጠላ እንደው ከምን አይነት ማህበረሰብ የመጡ ሰዎች ናቸው? ደግሞ ስንቃወም የሚሳደቡት ስድብ የፈጣሪ ያለ! እንደው ምን አይነት ቤተሰብ ነው ያሳደጋችሁ? እውነቴ ነው ብላችሁ ምን አይነት ቤተሰብ ነው ያሳደጋችሁ? አንቺ ባልሽ እንደዚ አይነት ነገር ድርጊት ቢያደርግ ደስ ይልሻል? ሲቀጥል ደግሞ እኔ አብርሃም ላይ ራሱ ሙሉ በሙሉ ለመፍረድ ይከብዳል። ምክንያቱም ሩታ ሳትፈቅድ እንዴት አብረው ሄደዋል? አብረው ሁላቸውም አያችሁ አይደለም ምን እንዳሉ ዛሬ ምን አመለጣት መሰላችሁ? እነጸጌ እኛም አብረ ነው እዚህ የመጣ ነው አለች ማለት ነው። እንግዲህ ባፏ ተናገረች። ቀጥሎ ደግሞ ምን አለች? አያቴ ቤት ነው ያለሁኝ ያላለች እንኮል ዘቅ አያትሽ ቤት ነው ያለሽው? የአብርሃም አያት ቤት ነው የሄዳችሁት። ገባሽ? አንቺ ሲጀመር አያት ኖሮሽ አብርሃም ደግሞ ቢሞት ራሱ የአንቺ አያት ቤት አይሄድም። አስረግጬ ነው የምነገራችሁ፣ ውድ ቤተሰብ፣ እውነቴ ነው የምላችሁ። እንደዚህ ስትላላጥበት ላዩ ላይ ባለትዳር ሆኖ እርጉዙ ሚስት አስቀምጦ እሷ አያቷ ቪዲዮ ካየችው ይሁን ምንም ይሁን እንደዚህ ስትለጣጠፍበት አያቷ ቆማ ነው ሞታ ነው የምታየው እንደዚህ አይነት ነገር ቤተሰብ ቆንጥጦ። ለነገሩ የቡታጀራ ልጅ አይደለችም፣ በነገራችን ላይ እስከዛሬ ድረስ የቡታጀራ ልጅ ናት ስንል ኖረናል፣ አይደለችም። ምክንያቱም ኮንጎ በካልስ አስራለች። አዎ እውነት ነው የምለችው፣ ኮንጎ በካል ስለዚህ ጉራጌ አይደለችም። በቃ ጉራጌ ኧረ፣ ቡታጀራ አይደለችም፣ ያው አንድ ነው እና የቡታጀራ ልጅ አይደለችም። እሺ አብርሃም፣ እኔ ኬት ጎትቶ እንዳመጣት የምናውቀው ታሪክ የለም አንተ ወደ መጣበት መልሳት እባክህ እውነት መልሳት ወደ አመጣህበት ማለት ነው እና አሁን ያ ቪዲዮ እኮ ወየ ቆራረጣችሁት ፖስት ይሆናል ለፊት ለፊት ወየው እንዴት እንደምትዘጉ እንዴት እንደምታስጠሉ እንዴት እንደምትቀፉ ቀፋፊ እውነቴ ነው የምላችሁ ፕራንክ ነው ገለመን የምክክር ነው የምክክር አብርሃም በደንብ ያውቃል ባያቅ ኑሮ እንባ ከረዩ ያዙኝ ልቀቁኝ ይል ነበረ እውነቴ ነው የምላችሁ ነገር ግን የፈለገ ፕራንክም ይሁን ይወቅም አይወቅም የምክክርም ይሁን አይሁንም አያገባኝ ግን ለምን ይሰራል እንደዛ ይሄ ነገር ይሄ እኮ እናንተ በትልቅ ደረጃ የምንጠብቅህ ሰው፣ የት ይደርሳል የተባለ ዛፍ ቀበሌ ቆረጠው ይላል ያገሬ ሰው። እንደዛ አይደል የሚባለው? አሁን የት ይደርሳል የተባለው ዛፍ ቀበሌ ቆረጠው። እንደዛ አንተ። ለነገሩ ከመጥፎ የዋለ መጥፎ ነው እንደሚባል፣ ያው ከመጥፎ ውለህ ነው እንግዲህ ባህሪህን። የድሮ ባህሪ ይሄ ያድ አልነበረም። አሁን ላይ ግን እየተዝረከረክ ነው። መጨረሻቸው ያሳየን። እናንተ ማለት ሁለታቸው በአብርሃም እና ሩታ እውነቴ ነው የምላቸው፣ መጨረሻቸው ያሳየን። እኔ እንደዚህ ተላልጦ ወንድለች ከዛ በኋላ መልሼ እኔ ወደ ህይወቴ አላስገባውም። እኔ ሲጀመር ሳልበላ ሳልጠጣ ብል ባድር ይሻለኛል እንጂ ከሌላ ሴት ጋር ተላልጦ መቶ እኔ ጋ እውነቴ ነው የምላቸው፣ ለአንድ ደቂቃ እንኳን ቢሆን ማለት ነው። እና እኔ አሁን ሩታ እንዴት እንደፈቀደች እራሱ ማውቀው ታሪክ የለምን ዛሬ ደግሞ ያው ውሸት ያላችሁ ልጆች አላችሁ፣ ውሸት አትዋሹ ምናምን እያላችሁ ነበር። ምኑ ነው እየዋሸ ነው? እንትኑ ይመስለኛል የአብርሃም የአያት ቤት ያልነው ነው ወይስ ምንድን ነው? ይሄ እኮ የነቀለሟ ሰፈር ነው፣ እሺ። የአብርሃም አያት ቤት፣ ቀጥሎ ደግሞ የአብርሃም የእናቱ ወንድም ማለት ነው፣ እዛ ላይ ናቸው። ስለዚህ የነቀለሟም ሰፈር ነው፣ እሺ። እሷን ሄዳችሁ ጠይቋት፣ ይበልጥ እኔንን ከምታደናቁሮኝ ማለት ነው። እና የአብርሃም አያት ቤት ስላልኩ ይመስለኛል ውሸት እያላችሁ የነበረው። የምን ውሸት ነው? አብርሃሙ እኮ ቤተሰቡን እኮ በግልጽ አያስተዋውቅም። ታውቃላችሁ አደል? ይሄ በጣም ድብቅ ነው። ለነገሩ ጀግና ነው፣ ጎበዝ ነው። እውነቴን ነው የምላቸው አለመንገሩ። ዝም ብሎ ላሽ ማለት ይወዳል፣ ወይም ደግሞ ያቅበታል አምጥቶ ለበስ አድርጎ እልፍ ይላል ማለት ነው። እንደ ሌላኛው ሰው እንደዚህ ማሽቃበጥ የለም። ግን አሁ ላይ ተዘረከረከ። እኔ አንተ ልጅ ምን ነበረበት ዱላ ማለት ነበረ። እውነት በደህና ዱላ ቀጥቅጦ መጣል ነበረ። ወገብህ ዝርክርክ ተዝረከረክ። እውነት እኔ ተናግረ ያህል አቅም ነበር የተናገርኩት። ደግሞ እኔ እንደዚህ አይነት ነገር ስላላየሁ ሲጀመር፣ በማህበረሰባችን በሴቶቹ ራሱ እንደዚህ አይነት ሰው የነካው ነገር ሰው የቀረበው ነገር አትቀርብም። ሲቀጥል ደግሞ ባለትዳር ወንድ ላይ ተንጠልጥላ ምት ቪዲዮ የምትሰራ ሴት የለች። ማን አለ ጥቀሱልኝ፣ እስኪ ማን? ማንም የለም ከዚች ሴትዮ ውጪ ማለት ነው። ገባችሁ አይደለም? ከዚች ሴትዮ ውጭ ማን ነው? የለም። ወንዶችስ ጥቀሱ። ወንድ ማን ነው? ወንድ ከሌላ ሴት ከሚዝረከረከው ከአብርሃም ውጭ እሱ ብቻ ነው። ወይኔ በላቸው። ሁለቱን በቤንዝል ነበረ ማቃጠለው ነዴ ነው ብላቸው። ለነገሩ ሩታን መጨመር ነበረበት። ለምን ፈቀደች? እውነት ለምን ፈቀደች? እንደ ሩታ ነገ ልጆችሽስ ማለት ልጅሽ ልጅሽ አንድ ልጅ ነው። አሁን የቀጣዩ አናውቅም። ፈጣሪ ያውቃል ምን እንደሚመጣ ማለት ነው። ሮታ ልጅስ ልጅሽ አሁን እቺ ሴት እኮ ጋይስ የሆነ ነገር አደርጋም እኮ። አሁን እንደዛ። ከዛ በኋላ እኮ ልታመጣለን ትችላለች። ከሩ ተቀጥሎ እውነት ነው ብለሽ ተቃጠያለ እኮ የምን መሳቅ ነው? እውነት እንዴት እንዳስጠሉኝ እንዴት እንደምደብሩ ቀፋፊ፣ የሚቀፍ ነገር። ይቅፋፋችሁ፣ አስጠሊታ ሁላ ማለት ነው። እንደው አብርሃም እኮ የት ይደርሳል የተባለ ልጅ በዚህ በአጭር መቅረቱ ይገርማል። ደግሞ ለቤተሰቦቻቸው አስቡ። ለህዝብ እኮ ህዝቡ በቃ ወደና ፈቅደ እየተከተለ ነው ባይዘ ወይ፣ ምክንያቱም ውሸት ነው የሚፈልገው። አብርሃም እና ሩታ ተለያይተው ስትባሉ ነው የምትፈልጉት። ተፋ ተፋተዋል እንደውም ተፋተዋል፣ እውነት ነው ብለሽ ተፋተዋል፣ ተለያይተዋል። አብርሃም እና ሩታ ምንም የሚያገናኛቸው ነገር የለም። ልጅም ከወለደች አታሳየውም። አው ይሄ ሌላ ምንድን ነው? ለምንድን ነው አብርሃምም አይሄድም? ሄርሜላ ግብቶ ነው የሚኖረው። ሄርሜላ የሜዳ አህያዋ ግብቶ ነው የሚኖረው። አዎ፣ ይቅርታል። የሜዳ አህያ ምን ልታመጡ ነው? ምንም አታመጡ። ለማንኛውም ሰላሙኑ